ቤቱ ሲጀመር የተነሳ አንድ በጣም ሚስሪፕሬዘንቴሽን ሲነሳ ነበረ። ሚስሪፕሬዘንቴሽን ምንድን ነው? ኢቨን ዩዜጁን እንኳን ያላወቀው ዩዜጅ አለ። የፎርስ ቫለንስ ኮሚትመንት ኮሚቴ ያደረጋችሁ ጥቁ የፎርስ ቫለንስ ይዋል ስፋራሴ ያለ የሚለው ነጥብ ማለት ነው። እንዴት ነው ይህንን ነጥብ ያነሳው? ይሳ ቀጥሎ የሚያነሳው ነጥብ አለ ብሎ የሚያስበው ነገር ነው ስ በልባችሁ ስላለው ነገር አውቃለሁ ምናምን የሚባለው ነጥብ አለ። በማቴዎስ ወንጌል ምዕራፍ ስ ና የምናስተውለው እና ህዋቲፍ እነዚህ ነጥቦች ብታነሱ እንኳን ቀደምት ነቢያት ለእነሱ ከሚመጣላቸው እውቀት በመነሳት በሰው ልብ ስላለው ነገር ያውቁ ነበረ። የክስ የክርስቶስም የልብ ያለውን ማወቅ መሰረት የሚያደርገው ወደ እሱ ከመጣው መልዕክት ነው። የሚለው ነጥብ ከተነሳ አት ፈርስት ፕሌስ አርጊመንታችሁ ራሱ ፎልስ ኢግፋለንስ ፋላሲ ነው የሚል ነጥብ ማሴዘን የፈለገው እንዴት ነው? ያን የምታገኙት ትንቢተ ዳንኤል ላይ ታገኝታላችሁ ወይ? ትንቢተ ዳንኤል ምዕራፍ ሁለት ከቁጥር 21 እስከ 23 ባለው ውስጥ ታገኝታላችሁ። እና ትንቢተ ዳንኤል ምዕራፍ ሁለት ከቁጥር 21 እስከ 23 ላይ ዚያትና ዘመናትን ይለውጣል፣ ነገሥታትን ያፈርሳል፣ ነገሥታትን ያስነሳል አለ። ጥበብ ለጠይባን እውቀት ለአስተዋዮች ይሰጣል፣ የጠለቀውን የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃኑ ከእርሱ ጋር ነው አለ ጥበብና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወቀኝ፣ አይደል አንተ የአባቶቼ አምላክ ወይ የንጉሡን ነገር አስታወቀኸኛልና ገዛላላ አመሰግናለሁ። እሱ የንጉሡን ነገር አሳወቀኝ፣ አይደል ይላል። እንጂ ና ያሳወቀ ይሆናል አምላክ፣ ሷ ያሳወቀ ይሆናል አምላክ። ስለ ንጉሡ ነገር በማሳወቁ ምክንያት ዳዊት እንዳወቀ የሚያሳፍርህ ከሆነ ክርስቶስም በእነሱ ልብ ስላለው ማወቁ አምላክ በማሳወቁ ውስጥ የሚካተት ነው የሚለው ነጥብ ከተነሳ ከተነሳ እንግዲህ ያው ሲ አርጊመንት አት ፈርስት ፕሌስ ፎልስ ኢኩቫለንስ ነው ነው። ሶ ለምንድን ነው ፎልስ ኢኩቫለንስ ነው የሚለው ነጥብ ማንሳት የፈለገው በሉቃስ ወንጌል ምዕራፍ 20 ላይ ባለው ሐተታ ነው። ሉቃስ ወንጌል ምዕራፍ 20 ላይ የምናገኘው ታሪክ አለ። ያ ታሪክ ምንድን ነው? የሆነ የወይን አታከልቶ ባለቤት አለ እና የወይን አታከልቶ ባለቤት እንትን ይልካል፣ ባሮቹን ይልካል ተዉ ለማስበር ማለት ነው። ያንን የወረሱ የሆኑ ሰዎች አሉ። እነዛም በህዝቦች ነው የሚወክሉ እና እነዛ ባሮቹ ደግሞ በነቢያቱ ነው የሚወከሉት ተብሎ ተገለጸ። አት ፈርስት ፕሌስ ዋ አት ፋይናል ፕሌስ ተልኳል የተባለው አካል ደግሞ ክርስቶስ ነው። ክርስቶስን በዚህ መንገድ ኤክስፕረስ የምናደርገ ሆነ ማለትም ማለትም ከነቢያቱ ባሮቹ ተብሎ ከተገለጹት በኋላ ይፈሩት ከሆነ ደግሞ የሆነ ሌላ ሲያመጣ ነቢያት ሆኖ እንዳልሆነ ማለት እንደ ነቢያቱ ያለ አለም ሆኖ የሚያሳየን ነው ተብሎ መጣ። ለምን ቆይ እዚህ ሁሉ ስብስብ ውስጥ ገባላችሁ? እዚህ ይህ ሁሉ እስከምትገቡ እኮ በቃ ባጭሩ የሚዘጋላችሁ አንድ ጥቅስ ልስጣችሁ፣ ለክርስቲያኖች ማለት ነው ዕብራውያን ላይ ባጭሩ ይዘጋላችሁ። ለዕብራውያን ምዕራፋን ህውጣ አንድ ላይ ሲመጡ ከጥንት ጀምሮ እግዚአብሔር በብዙ አይነትና ብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ ሁሉን ወራሽ ባደረገው ደግሞ ማለማትን በፈጠረበት በልጁ በዘመን ላይ መጨረሻ ላይ ተናገረ። ምንም እኮ ሉቃስ ወንጌል ላይ መጥቶ ታሪኩን ማወሳሰብ አያስፈልግም። ባሮቹ ነቢያት፣ እዛ ጋ ባሮች ባሮቹ የተላከላቸው ሰዎች፣ የህዝብ እስራኤል ምናም የምትሏቸው። ከዛ አት ፋይናል ፕሌስ ደግሞ ተላከ የተባሉ ልጁ ክርስቶስ ምናም ብላቸው ከምታውት አስቡት። በቃ ልክ እንደዚሁ ደግሞ ጽድት ያለ ጥቅስ ደብረን አንዳንድ ለምን አጥቅሱ በቃ ጸዳ ያለ ጥቅስ እኮ ነው። አሁን ፎልስ ኢኩቫለንስ የሚለውን ፋላሲ መጥቀሱ የተፈለገው ለምንድን ነው? ነብይ ነው ተብሎ ነው ወይስ ነብይ አይደለም በሚለው ነው የተነሳው? ይህን ነገሩ ልታስሉት ይገባል። አሁን ሙስሊሞች አንድ ጊዜ አስተውላቸው፣ አዳምጤ ፎልስ ኢኩቫለንስ ፋላሲ ሲባል እንዴት ነው ፖይንቱ ከተባለ፣ በሆነ ኳሊቲ ምክንያት ያ ሆል ኳሊቲ እንደዛ ነው እንደማለት ነው። እንዴት ነው? ለምሳሌ ምሳሌ ስጣችሁ፣ ሻማ ብርሃን የሚባል ኳሊቲ አለው፤ ፀሐይም ብርሃን የሚባል ኳሊቲ አላት። ፀሐይ፣ ሻማ ነው የሚል አርጊመንት ከተነሳ ዋት ዊ ኮል ፎልስ ኢኲቫለንስ አያችሁ። ልክ እንደዛ ሁሉ ይሄ ክርስቶስን በቀደምት ነቢያት የመለካቱ አካሄድ ላይ ፎልስ ኢኲቫለንስ ሊባል የሚችለው ማለትም በሆነ መንገድ ለክታችሁታል እና እሱ እንደነሱ አይደለም ሊባል የሚችለው ነብይ ነው ተብሎ ነው ወይ ነው አይ፣ ነብይ አይደለም ለሚለው ከሆነ ከታ የተነሳው ፎርስቲክ ቫለንስ ሊባል ያይችል ማት ፈርስት ፕሌስ ነብይ አይደለም ተብሎ ነው እንጂ እንደ ነብይ አይደለም ተብሎ ሊነሳ ይገባው ማት ፈርስት ፕሌስ። ሶ የሆነ ፋላሱ የተጠቀበት መንገድ እንኳን ላይክ ሎጂኩ ራሱ አልተረዳው። በኋላ የሚነሱ በጣም ብዙ ነጥቦች አሉ። በጣም ብዙ ሰቶች ስላሉ ቀይስቲ እንመለስባቸው። በጣም ፊሎሶፊካሊ እንኳን ያነሳቸው ነጥቦች አሉ፣ ከነገር እውቀት አንጻር ኤፒስቴሞሎጂ ከምለው ነገር አንጻር ሶ አት ፈርስት ፕሌስ ፎርስቲክ ቫለንስ የሚባለው ነጥብ ራሱ ሲያነሳ የተሳሳተው ነገር አለ ቶን። ከነቢያቱ ጋር ማመሳሰሉን የምትፈሩት ከሆነ መጀመሪያ ልትወቅሱት የሚገባው ይስሐቅን አይደለም። መጀመሪያ ልትወቅሱት የሚገባው ክርስቶስ እራሱን። ለምን ከተባለ ዮሐንስ ወንጌል ላይ ታገኙታላችሁ። ሀተታ ዮሐንስ ወንጌል ምዕራፍ አስር ላይ ከቁጥር ሰላሳ ምናምን ጀምሮ ያለ ታሪክ አለ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው ይላል። ይህን ጥያቄ በሚያቀርብ ሰዓት አይሁድ ያምር ብለው የመለሱለት ስለ መልካም ስራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብሎ መለሱለት ይላል። ራስን አምላክ ስላደረግ ነው እኛ እንደዚህ እንደዚህ የምናደርግ ሲል፣ ክርስቶስ አናሎጂን ያመጣው ኬት እንደሆነ ታውቃላችሁ፣ ታቃላችሁ ተቀደምት ነቢያት ነው። ሰላሳ አራት ላይ ታገኝቷላችሁ። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለም ምን ተባለ? እነዚህ እኔ አማልክት ናችሁ አልኩ ተብሎ የተባለው በመዝሙረ ዳዊት ምዕራፍ ሰማንያ ቁጥር ስድስት ላይ የምታገኙት ፖይንት ነው። እኔ ግን አማልክት ናችሁ ሁላችሁ ልጆች ናቸው የሚለው ቴክስት ማለት ነው። ስለ እነ ማን ነው የሚያወራው? ስለ ነቢያት ነው የሚያወራው። ሶስት እዛ ጋር ስለ መጣበት አኪዜሽን ሪስፖንስ የሰጠው እራሱን ከነቢያት ገባ ማነጻጸር ነው። ይሱም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልኩ ተብሎ በገጽ ተጽፎ አይደለም። ስለዚህ ቅድም ከወንድማችን ሳያት ጋር ተወያይቶ የነበረው ልጅ አትፈርስ ፕሌስ ፈርቶት መጀመሪያውን ልጅ ገቡ ብሎ የመጣበት ነጥብ ማለትም ክርስቶስን በቀደምት ነቢያት መነፅር እየመዘንክ እንዲህ እንዲህ ነው እንዲህ እንዲህ ነው ማለት አችልም ብሎ የሄደበት ርቀት አለ። አይደለም ቅድም እንደሰማሁ ያውሰቶች ከሰማችሁት ክርስቶስ እዚህ ጋር እውር ይፈውሳል ተምር ይሰራል የምትል ከሆነ የሆነ ነቢይም እኮ እንደዚህ ተምር ይሰራል ልትለኝ ትችላለህ። ክርስቶስ እንደዚህ ያደርጋል የምትለኝ ከሆነ የሆነ ነቢይም እኮ እንደዚህ ያደርጋል ልትል ትችላለህ። እንደዚህ እንደዚህ ስለ እንደዚህ እንደዚህ ሶ ያ ፎርስ ኢኩቫለንስ ነው። ለምን ከተባለ ነቢያቱን በመዘንበት ምንትን ሚዛን ላይ ክርስቶስን አንመዝነው የሚል ነጥብ ነው የተነሳት። ፈርስ ፕሌስ ከሰማችት እሱ ያንን ወቀሳ ልታቀርብለት የሚገባው መጀመሪያ ለይሳቅ አይደለም እያልኩ ነው። ያ ወቀሳ መጀመሪያ ሊቀርብ የሚገባው ለራስ ለአምላክ ለክርስቶስ ነው፣ መጀመሪያ እዛ። ለምን ከተባለ ዮሐንስ ወንጌል አስር ሰላሳ አራት የቀረበት አኪዜሽን መልስ የሰጠው ራሱ ከነቢያት ጋር በማነጻጸር ነው ቁጣቸውን ያኔ አማልክት ናቸው አልኩ ተብሎ በገዚ ዘፍ አይደለም ብሎ መልስ ሲሰጠው በዚህ ኮንቴክስት ነው። ሰዋት ፈርስስ አኪዝ የሚደረገው ማን ነው ከተባለ ራሱ ክርስቶስ ነው እንጂ አርጊመንት ነው ያንሰ ይሳቅ አይደለም። ይሄ ነው አንደኛው ነጥብ። ሁለተኛ ነጥቦች አሉ። ከቋንቋ አንጻር ለምሳሌ የካርዲዮግኖስስ የምሪ ግሪክ ቃል ላይ ያለ ነጥብ አለ። ራይ አምስት ስድስት ላይ ያለ ከዘካርያስ መራሶስ ቅርጽኝ ጋር በማያያዝ እንዲህ እንዲህ ተብሎ የተገለጸ ሌላ ነብይ ያለው ሌላ ነብይ ከሌለ ሱ እንደዛ ከሆነ ክርስቶስ ሁሉ ነዋቂ ነው ማለት ነው። እንዲህ እንዲህ ተብሎ የተገለጸ ሌላ ሰው አለ? የለም። ከሌለ ክርስቶስ እንደዚህ ነው ማለት ነው። ይሄ አርጊመንት ቢኖርስ ምን ልትሆን ነው? ቢኖርስ ምን ልትሆን ዛት ምዕራፍ አራ ላይ ስትመለከቱት አማርኛ ላይ ተጨብርብራችሁ ዛት ምዕራፍ ላይ የተቀመጠ ሀተታ አለ አይደለም እርሱ ስለ አንተ ከህዝቡ ጋር ይናገራል። እንዴት ይሆናል? እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፋንታ ትሆንለታለህ ነው የሚለው። በእግዚአብሔር ፋንታ ትሆንለታለህ የሚለውን እብራይስጡ የእርሱት እንደዚያ አይደለም የሚለው አንተ ለእርሱ እግዚአብሔር ትሆንለታለህ ነው የሚለው። ምን አንተ ለእርሱ እግዚአብሔር ትሆንለታለህ ነው የሚለው። በእግዚአብሔር ፋንታ አይደለም የሚለው፣ እግዚአብሔር ትሆንለታለህ ነው የሚለው። ገብታችሁ ሀሳቢን እያዳመጣችን ነው። ትክክል በእግዚአብሔር ፋንታ ትሆንለታለህ አይደለም የሚለው እግዚአብሔር ትሆንለታለህ ነው የሚለው ሙሴ እግዚአብሔር ነበር። አዛት ፕሌስ ማለት ነው። አሁን እዛ ሀገር እግዚአብሔር ሆኖ ላይክ ሙሴን ማለት ነው። ወይ ደግሞ ላይክ እግዚአብሔር ራሱ እንደ እግዚአብሔር ተመልከቱትና እግዚአብሔር ራሱ እግዚአብሔር ራሱ እንደ ራሱ ተመልከቱትና ከሱ ውጭ ሌሎች እግዚአብሔር የሚባሉ አካላት መኖራቸው እሱን ከእግዚአብሔርነቱ ወይም ከስልጣን የሚያወርደው የሚሆን ነገር ነው ወይ? ነው አይደለም። እግዚአብሔር እንደ እግዚአብሔር አለ። ገብታችኋል። አንድ እግዚአብሔር እንደ እግዚአብሔር ባለበት ኮንቴክስት ሌሎች ደግሞ እግዚአብሔሮችም ደግሞ አሉ። አንዱ እግዚአብሔር ማነው? እግዚአብሔር ትሆናለህ የተባለው ሙሴ ነው። ሶ ይሄ አንድ እግዚአብሔር ባለበት ኮንቴክስት ሌሎችም እግዚአብሔር እግዚአብሔር የሚባሉ አካላት መኖራቸው የዚህን አካል እግዚአብሔርነት እንደማያሳጣው ሁሉ ካርዲዮግኖስተስ የሚባል አካል ኖረም አልኖረም በክርስቶስ ኦምኒሳይንት መሆንና አለመሆን ላይ ምንም የሚያመጣው ለውጥ የለም። አትፈረስ ፕሌስ በቃ አዝጉት አራት አምስት ስድስት ላይ ስለ ሰባት አይን ተነሳ። ሰባት አይን ከሰባት መናፍስት ጋር ተነስቶ የሚሰጠው ዴፊኒሽን አለ፣ እሱ ላይ እንመለስበታለን። ሌላ ሰባት አይን የሚባል ነገር ኖረ አልኖረም ምንም የሚያመጣው ለውጥ የለም። እንዲሁ ዝም ብሎ የሚያታልሏቸው ነገር አንድ እያደጃ ያለው ከክርስቶስ ውጭ አለው ይላቸዋል ኖረ አልኖረ የሚያመጣው ለውጥ የለም። በክርሶስ አንድዬ ልጅነት ላይ ከእግዚአብሔር ውጭ እግዚአብሔር የተባለ አካል መኖሩ በእግዚአብሔርነቱ ላይ ምንም የሚያመጣው ለውጥ እንደሌለ ሁሉ ከአዱግኖሰስ የሚለው ስያሜ ለክርሶስ ዋለም አልዋለም፣ እሺ ዋለም የሚለው ነው ይሄድና ዋለም አልዋለም በዚህ አካል ኤሰንስ ላይ ምንም የሚያመጣው ለውጥ የለም። በቃ አለቀ። በዚያ መዝጋት ትችላለች። ኖር ምንም ቢኖርስ፣ ምን ልትሆን ነው ማለት ያለባችኋል።